በአዲስ አበባና በክልሎች ተግባራዊ የተደረገው የኮሪደር ልማት ምጣኔ ሀብታዊ ፋይዳው ከፍተኛ እንደሆነ ይታመናል። በተለይም በከተሞች እድገትና በመሰረተ ልማት ላይ ትሩፋትን ይዞ ብቅ ያለ ፕሮጀክት ነው። አሁን በከተሞች እድገት ላይ መንገዶች ወሳኞች ናቸው። አዲስ አበባ ውስጥ አሁን የሚሰራው ያለ የከተማ እንደገና የማደስ ሁኔታ ትልቅ ፋይዳ አለው ብዬ ነው የማስበው። አዲስ አበባ የቆየ ከተማ ነው። በርከት ያለ እድሜ የቆየ ነው። ምናልባት አዲስ አበባ በሚቀጥሉት ሶስት አራት ዓመታት ለየት ያለች ከተማ ናት። ማናቃት ከተማ ምን ትመስል ትችላለች? እነዚህ መንገዶች ትልቅ ትሩፋት ይኖራቸዋል ብዬ ነው የማስበው። በዘመናዊ መንገድ መሰራታቸው ደግሞ ጥሩ ነገር ነው። የኮሪደር ልማት እንደ ሀገር የመቻል እሳቤ መገለጫ ማሳያ ተደርጎ የሚወሰድ ነው። መዲናዋን እንደ ሌሎች ዓለም አቀፍ ከተሞች ተወዳዳሪና የበለጸገች እንድትሆን ለማስቻል ያለመው ይህ ፕሮጀክት ከአዲስ አበባ ባለፈም በክልሉ ከተሞች በስፋት ተግባራዊ እየተደረገ ይገኛል። እኛ የኮሪደር ልማትን የምንወስደው የእሳቤያችን መገለጫ የእሳቤያችን ማሳያ አድርገን ነው። ምክንያቱም ሰፊ መንገድ ለመገንባት ሰፊ አስተሳሰብ፣ ሰፊ እይታ ይጠይቃል። የዛ ማሳያ ነው የሚሆነው። እንደ መንግስት አካታችንን ስንል ያንን አካታችነት የምናሳይበት አንዱ መንገድ ነው። የእሳቤያችን የድርጊታችን መገለጫ አድርገን ነው የምንወስደው። ሰው አዲስ አበባ ላይ አሁን ያየነው የኮሪደር ልማት እሱ ነው የሚያሳየን። እዛ ላይ አላበቃም። አሁን በብዙ የክልል ከተሞች ላይ የሀዋሳ ላይ፣ ይርጋለም ላይ፣ ዲላ ላይ እየተሰሩ ያሉ ስራዎችን ለማየት እድል አግኝቻለሁ። እዚህ ያለውን ነገር ወደ ክልል የማውረድ ክልሎች መጥተው አይተው ተምረው በራሳቸው ኮንቴክስት ያንን የመተግበር ነገር በስፋት እየተሰራ ነው የሚገኘው እና ይሄ መጨረሻ ላይ እንደ ሀገር ሲሰባሰብ ሲደመር ሲሰባሰብ ትልቅ ትልቅ ትልቅ ለውጥ ሊያመጣ የሚችል ጉዳይ ነው። የዲፕሎማሲ ማዕከል የሆነችው አዲስ አበባ ትሩፋቶችን ይዞላት ስለመምጣቱ የሚያነሱት የምጣኔ ሀብት ባለሙያው ከተሞችን ለነዋሪዎች ምቹና ተስማሚ የማድረግ ኃላፊነት የመንግስት ብቻ መሆን የለበትም ይላሉ። እናም የግሉ ዘርፍ የጀመረውን አበረታች እንቅስቃሴ እንዲያጠናክር ጠይቀዋል። የግል ሴክተሩ በዚህ ጉዳይ ላይ መሳተፉ ትልቅ ፋይዳ ይኖረዋል። ምክንያቱም መንግስት በበጀት ብቻ ይህን ለመስራት በጀቱን በታክስ መሰብሰብ አለበት ኢትዮጵያ ደግሞ በጣም ትንሽ ታክስ ከሚሰበስቡት ሀገሮች አንዷ ተብላ ነው የሚነገርላት አፍሪካ ውስጥ። ስለዚህ የግል ሴክተሩ በእነዚህ ጉዳይ ላይ እየሰራ ቢቻል፣ መንግስት ያንን ስራ ሊያግዝ የሚችልበትን መንገድ፣ ለምሳሌ መሬቱን በሊዝ ዋጋ ቀንሶ የመስጠት ለእንደዚህ አይነት ልማቶች የመሳሰሉ ነገሮች ካልተደረገ በስተቀረ ጥሩ ስራ ነው እየተሰራ ያለው ያ መቀጠል ያለበት ጉዳይ ነው። ከተለያዩ ሀገራት ለሚመጡ እንግዶች፣ ጎብኚዎች በሀገሪቱ በሁሉም አቅጣጫዎች ምቹ ስፍራዎች መገንባታቸው የኢትዮጵያን የኮንፈረንስ ቱሪዝም ማዕከልነት እንደሚያጠናክረው ይታመናል። ኮንፈረንስ ቱሪዝም፣ እነዚህ ነገሮች ምን ይፈልጋሉ ብሎ ማየት በጣም ያስፈልጋል። በባህሪያቸው እነዚህ የኮንፈረንስም ሆነ አጠቃላይ የቱሪዝም ሴክተሩ ሰላም ይፈልጋል፣ በዋናነት አንዱ ነው። ግን ደግሞ ጥሩ ጥሩ መዳረሻዎች፣ ጥሩ ጥሩ ፋሲሊቲዎች ይፈልጋል። ይሄ የሚጀምረው መንገድ ላይ ከምናየው ነው በኤርፖርት ደረጃ ከሚኖረው ሪሰፕሽን ጀምሮ ከኤርፖርት ከወጡ በኋላ የሚታየው ነገር ሆቴል ሲገባ ያለው ነገር ኮንፈረንስ ወደሚካሄድባቸው ማዕከላት ሲካሄድ የሚኖረው ነገር በሙሉ ድምር ውጤት ነው አጠቃላይ ከተማችንም ሆነ ሀገራችንን ጥሩ የኮንፈረንስ መዳረሻ የኮንፈረንስ ማዕከል የቱሪዝም መዳረሻ ሊያደርጉ የሚችሉ ነገሮች የእነዚህ ነገሮች ድምር ውጤት ነው አሁን ይሄ እየተሰራ ነው ወይ በደንብ እየተሰራ ነው ይሄን ማየት እንችላለን ከኤርፖርት ተነስተን እንዳለ ነው። አዲስ አበባን ብንወስድ ወደ ተለያዩ የስብሰባ ማዕከላት ወደ ተለያዩ የኮንፈረንስ ሴንተሮች ስንሄድ የምናየው ነገር በሙሉ ውብ፣ ምቹ። ዘንድሮ እንኳን ብንመለከት የአፍሪካ ህብረት ስብሰባ መንገድ ሳይዘጋ ነው አለ ማስተናገድ የቻል ነው። ለምን? መንገዶቻችን ለዛ ስለሆኑ ባለፉት ጥቂት አመታት ተግባራዊ የተደረጉ የልማት ስራዎች የነዋሪውን የኑሮ ደረጃ ማሻሻልን በዋነኝነት ትኩረት ያደረጉ ናቸው ከገበታ ለሸገር ጀምሮ የተሰሩ ስራዎች ገበታ ለሸገር ገበታ ለሀገር ገበታ ለትውልድ ተብሎ የተሰሩ ስራዎች የዚህ ኢኒሽቲቭ አካል ናቸው ፓርኮች ነው የምንገነባው ከተማዋን አረንጓዴ እያደረግን ነው ከተማዋን ውብ እያደረግን ነው ከተማዋን ምቹ እያደረግን ነው የመቆያ ቦታዎች እያበጀን ነው ትላልቅ ሆቴሎች እየተገነቡ ነው። ከከተማ ውጭ በሁሉም አቅጣጫዎች ቢኬድ መዳረሻዎች አሉ፣ ማረፊያዎች አሉ። እዚህማ እንዴት ተጨማሪ ቀን ሳልቆይ አልሄድም ብሎ ቱሪስቶች እንዲወስኑ የሚያደርጉ ስራዎች እየተሰሩ ነው። ይሄ የት ነው እየተሰራ ያለው? ደቡብ ላይ፣ ደቡብ ምዕራብ ላይ፣ ምስራቅ ላይ፣ ሰሜን ላይ፣ ሁሉም ቦታ ነው እየተሰራ ያለው። እንደ ሀገር የተጀመረው የኮሪደር ልማት ከተሞችን ውብና ገጽታን ከማላበስ ባለፈ ዜጎችን በምቹ አካባቢ ውስጥ መኖር ያስቻለ ነው።